ተረጅነት አንገት ያስደፋል። ዲሞራላይዝድ ያደርጋል። ሰው ቀና ብሎ እንዳይሄድ ያደርጋል። ተረጅነት የመፍጠር አቅም፣ የመስራት ጉልበት የሚበላ ካንሰር ነው። እጅግ ክፉ በሽታ ስለሆነ ነቅለነው ልንጥለው ይገባል። ሰው እየቻለ መስራት በሚገባው እጁ ለመለመን የሚዘረጋ ከሆነ ተረጂ ሰው ሽማግሌም ቢሆን አንተ ነው ሰጪ፣ ታናሽም ቢሆን እርሶ ነው። ሀብታም ሀገር ይዘን ወዳ ህዝብ መባል ውሃችን ዘመናዊ እኛ ባህላዊ የሆነ ነው። ከዚህ መውጣት ደግሞ እጅግ አስፈላጊ ይመስለኛል። ተረጅ ሁሌ የተናቀ ነው። ለክብራችን ስንል መገላገል አለብን። ይሄ የግል ምናምን የፓርቲ ጉዳይ አይደለም እንደ ኢትዮጵያ ይበቃናል። ደግሞም እንችላለን። ይቻላል የምንለው ነገር ከቃል ያለፈ እንዴን ኤክስፖርት ማድረግ የምንችልበት አቅም አለ። በእጃችን ያለውን ሀብት በአግባቡ የምንጠቀም ኖሮ አርሶ አደሩን በቀላሉ ከድህነት ማውጣት ይቻላል። ክብራችንም ነጻነታችንም ራስ ከመቻል ጋር ስለሚያያዝ አርሶ አደሩን ቀረብ ብለን እያገዝን ይሄን ነገር ውጤታ ማበጣን ያስፈልጋል። ሳንስራ ይህን ያህል ዓመት መቆየታችን ጥሩ አልነበረም። ዛሬ ያ የመከነ ስንዴ መብላት ቀርቶ ዛሬ ህይወት ያለውን ስንዴ አምርትን። ያለንን መሬት በአግባቡ ምንጠቀም ከሆነ ያለንን የሰው ጉልበት በአግባቡ ምንጠቀም ከሆነ ስንዴ ከውጭ ምገቡ አይደለም፣ ስንዴን ኤክስፖርት ማድረግ የምንችልበት አቅም አለን። አሁን ግን ጥሩ ብርሃን እየታየ ይመስላል። መሬታችን ለም፣ ጉልበታችን ለም፣ እኛ ዘራችን ለም፣ ውሃችን ለም። ምንድነው ልመነው ይቻላል የሚልን ነገር አመራሩ አርሶ አደሩ ማሳ ውስጥ እንዲውል አድርጓል። ይሄ ለእኛ ትልቅ አስቻ ሁኔታ ነው። ምቹ ደግሞ የመንግስት ፖሊሲ አለ የሀገርን የድህነት የኑሮ ውድነት ችግር የምንፈታበት ዋነኛ አቅጣጫ ነው። ሶስቴ ነው የምናርሰው። ለምሳሌ አሁን ለክረምት አሁን በዝናብ ይሄ ማሳ ጤፍ ነበር። ጤፉ ተነስቶ ነው ስንዴ የተዘራ። እንደገና ደግሞ አሁን ይሄ ስንዴ ከተነሳ ሽንኩርት ቤት ማትም እንተክላለን። ስለዚህ ምርቱን በጥፍ አሳደገ፣ የኑሮ ደረጃውን በጥፍ አሳደገ ብሎ መውሰድ ይቻላል። እንግዲህ ሚሊዮን አርሶ አደር ካለን እያንዳንዱ አርሶ አደር አንዳንድ ኩንታል ትርፍ ካመረተ አንድ ሚሊዮን አርሶ አደር አምራች አርሶ አደር ካለ አንድ ሚሊዮን ምርት ይመጣል። አስር ሚሊዮን አርሶ አደር ካለን አስር ሚሊዮን ተጨማሪ ምርት ገበያ ይመጣል። ያ ማለት ደግሞ ከውጭ የምናመጣውን መግታት ብቻ ሳይሆን ኤክስፖርትን ማድረግ እንችላለን። እኔ አንድ ምለው ነገር አለ ከምናማ ብናለማ የተሻለ ነው። ይህ መስራት ያስከብራል። እርዳታ ግን ሁሌ ውርደት ነው፣ የሰው ሸክም መሆን ነው። ከዚህ መውጣት ደግሞ እጅግ አስፈላጊ ይመስለኛል። ስለዚህ ሁላችንም በዚህ አስተሳሰብ ከተነሳ ማና ለማው ማንሰራው ነገር የለም። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለእኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል።